በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ኦሪት ዘፍጥረት ምዕራፍ አምስት የአዳም የትውልዱ መጽሐፊ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው። ወድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳም ሁለት መቶ ሰላሳ ዓመት ኖረ፣ ልጅንም በምሳሌ እንደ መልኮ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረበት ሰባት መቶ ዓመት ሆነ። ወንዶችንም ሴቶችንም ወለደ። አዳም የኖርበት ዘመን ሁሉ ዘጠኝ መቶ ሰላሳ ዓመት ሆነ፣ ሞተም። ሴትም ሁለት መቶ አምስት ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ የኖረው ሰባት መቶ ሰባት ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሴትም የኖርበት ዘመን ሁሉ ዘጠኝ መቶ አስራ ሁለት ዓመት ሆነ፣ ሞተም። ሄኖስም መቶ ዘጠና ዓመት ኖረ፣ ቃይናንንም ወለደ ሄኖስም ቃይናንም ከወለደ በኋላ የኖረው 715 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ። ሞተም። ቃይናንም መቶ ሰባት ዓመት ኖረ። መላል ኤልን ወለደ። ቃይናንም መላል ኤልን ከወለደ በኋላ የኖረው 747 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ። ሞተም። መላል ኤልም 165 ዓመት ኖረ ያሬድንም ወለደ። መላል ኤልም ያሬድን ከወለደ በኋላ የኖረው ሰባት መቶ ሰላሳ ዓመት ሆነ ወንዶችንም ሴቶችንም ወለደ። መላል ኤልም የኖረበት ዘመን ሁሉ ስምንት መቶ ዘጠና አምስት ዓመት ሆነው ሞተም። ያሬድም መቶ ስድሳ ሁለት ዓመት ኖረ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው ስምንት መቶ ዓመት ሆነ ወንዶችንም ሴቶችንም ወለደ። ያሬድን የኖረበት ዘመን ሁሉ ዘጠኝ መቶ ስድሳ ሁለት ዓመት ሆነ ሞተም። ሄኖክም መቶ ስድሳ አምስት ዓመት ኖረ፣ ማቶ ሰላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቶ ሰላንም ከወለደ በኋላ የኖረው ሁለት መቶ ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረው በዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ማቱ ሰላም 187 ዓመት ኖረ፣ ላሜህንም ወለደ። ማቱ ሰላም ላሜህን ከወለደ በኋላ የኖረው ሰባት መቶ ሰማንያ ሁለት ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ማቱ ሰላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜህም መቶ ሰማንያ ሁለት ዓመት ኖረ፣ ልጅንም ወለደ። ስሙንም እግዚአብሔር በረግማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ላሚህም ኖህን ወለደ በኋላ የኖረው 565 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ ለአሁን የኖረበት የሚኖርበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ኖህም የመቶ ዓመት ሰው ነበረ። ኖህም ሴምን፣ ካምን፣ ያፌትንም ወለደ። ኦሪዘ ፍጥረት ምዕራፍ ስድስት እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወልዱላቸው። የእግዚአብሔር ልጆችም ሴቶች ልጆች መልካም እንደሆኑ አዩ፣ ከመርጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ስጋ ነውና ዘመኖቹ መቶ ሀያ ዓመት ይሆናሉ አለ። በእነዚያም ወራት ኔፍሊም በምድር ላይ ነበሩ፣ ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴት ልጆች ባቁ ጊዜ ልጆችን በወለዱላቸው፣ እነርሱም በድሮ ዘመን ስማቸው የታወቀ ሃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ የሚመጥን ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡ ማዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ አለ፣ ከሰው እስከ እንስሳ፣ እስከ ተንቀሳቃሽም፣ እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ፣ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም ሴት ልጆቹን ሴምን፣ ካምን፣ ያፌትንም ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔር ምድርን አየ፣ እንሆም ተበላሸች፤ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እግዚአብሔርም ኖኅን አለው፦ የሥጋው ሁሉ ፍጻሜ በፊቴ ደርሰዋል፤ ከእነርሱም የተነሳ ምድር በግፍ ተሞልታለች እና እኔም እንሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ለአንተ ስራ፣ በመርከቢቱም ጉርጆችን አድርገ በውስጥም በውጭም በቅጥራን ለቅልቃት። እርሷንም እንዲህ ታደርጋታለህ። የመርከቤቱ የመርከቢቱ እርዝመት 300 ክንድ ወርዷ አምሳ ክንድ ከፍቷ ሰላሳ ክንድ ይሁን። ለመርከቤቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሙሉ ትተ ጨርሳት። የመርከቢቱንም በር በጎኗ አድርግ። ታችኛውንም ሁለተኛውንም ሶስተኛውንም ድርብ ታደርግላታለህ። እኔም እንሆ ከሰማይ በታች የሕይወት የህይወት ነፍስ ያለውን ስጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳንንም ከአንተ ጋር አቆማለሁ። ወደ መርከብም አንተ፣ ልጆችህንና ሚስትህን፣ የልጆችህን ሚስቶች ይዘህ ትገባለህ። ከአንተ ጋር በሕይወት ኖር ዘንድ ስጋ ካለው ከያው ሁሉ ሁለት ሁለት እያደረገ ወደ መርከብ ታገባለህ። ተባዕትና እንስት ይሁኑ። ከወፍ እንደወገኑ ከእንስሳም እንደወገኑ ከምድር ተንቀሳቃሾችም ሁሉ እንደወገኑ በሕይወት ይኖሩ ዘንድ ሁለት ሁለት እየሆኑ ወደ አንተ ይግቡ። ከሚበላውም መብል ሁሉ ለአንተ ውሰድ፣ ወደ አንተም ተሰበስባለህ። እርሱም ለአንተ ለእነርሱም መብል ይሆናል። እርሱም ለአንተም ለእነርሱም መብል ይሆናል። ኖህም እንዲሁ አደረገ። እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ክብር ምስጋና፣ ውዳሴ ይሁን ሁሉን ለፈጠረ ለአምላካችን ለቅዱስ እግዚአብሔር፣ ለአብርሃም ወስላሴ ክብር፣ ለእናቱ ለድንግል ማርያም ክብር ለቅዱሳን መላይ ክብር ለቅዱሳን ሰማዕታት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ብርካናት አባቶች እናቶቻችን ሁሉ ይሁን፣ አሜን።